ሰላም ለእናንተ ይሁን፣ የተወደዳችሁ የእግዚአብሔር ቤተሰቦች። ዛሬ ወደፊታችሁ መጥተናል የእግዚአብሔርን ቃል ሼር እንድንደራረግ። ከእግዚአብሔር ቃል አንድ ስፍራ ላይ አነብና በዛ ጉዳይ ላይ አንዳንድ ነገሮችን ብቻ ተነጋግረን እንጨርሳለን። ዘፀአት ምዕራፍ 14 ቁጥር 15ና 16 የእግዚአብሔር ቃል ሲናገር እግዚአብሔርም ሙሴን አለው፣ ለምን ትጮኸብኛለህ? እንዲጓዙ ለእስራኤል ልጆች ንገር አንተም በትርን አንሳ እጅንም በባህሩ ላይ ዘርጋ ክፍለው፣ የእስራኤል ልጆች በባህር ውስጥ በየብስ ያልፋሉ ይላል። ዛሬ ይዤላችሁ የቀረብኩት መልእክት ወደፊት ስለ መጓዝ ነው። በህይወታችን አንዳንድ ጊዜ የተለያዩ ትንቢቶች ይመጡልናል፣ የተለያዩ መልእክቶች ይመጡልናል። እግዚአብሔር በእግዚአብሔርም ቃል ይናገረናል፣ ለመንፈሳችንም ይናገረናል፣ በነቢያቶቹም ይናገረናል። ነገር ግን አንዳንድ ነገሮች ለምንድን ነው የማይፈጸሙ? ተነግሮ ነበር፣ በህይወቴ ይሄ ነገር ተብሎ ነበር ውሸት ነው እንዴ ብለን እስከ መጠየቅ እንደርሳለን። ነገር ግን ዛሬ የምናየው ነገር አትሊስት በዚህ ጉዳይ ላይ የሚኖረውን ጥያቄ ይፈታል ብዬ አስባለሁ። ብዙ ጊዜ ከትንቢት በኋላ ሰዎች ቁጭ ብለው ያንን ትንቢት ይጠብቃሉ። ራሱ መጥቶ እንደሚፈጸም ያስባሉ። ነገር ግን ዛሬ አንድ ሀሳብ ሼር ላደርጋችሁ የምፈልገው ወደ ተነገረው እኛ ለምን አንሄድም? እኛ ለምን አንጓዝም? እግዚአብሔር አሁን ባነበብኩት የእግዚአብሔር ቃል ላይ ከነአን ማርና ወተት የምታፈስ ምድር ከግብፅ አስወጥቷቸው የእስራኤልን ሕዝቦች ወደሚቀጥለው ፍጻሜያቸው ወደሚቀጥለው መጨረሻቸው ሊያደርሳቸው ያሰበበት ስፍራ አለ። ነገር ግን በመሀል ያጋጠማቸው ተግዳሮት ነበር፣ ቀይ ባህርም ይባል። እዛ ጋር በደረሱ ጊዜ ምን ማድረግ እንዳለባቸው ግራ በገባቸው ጊዜ እግዚአብሔር መጥቶ ለባሪያው ተናገረው። ለምን ትጮብኛለ? የሚጠበቅባችሁ እኮ ነገራቸው፣ ለእስራኤል ሕዝቦች ወደፊት መጓዝ ነው። ዛሬ እግዚአብሔር ወደ ተናገረን እግዚአብሔር ወደ አሳየን እግዚአብሔር ለልባችን ወደ ተናገረን ስፍራ የምንጓዝበት ጸጋ እንዲበዛልን ኃይል እንዲበዛልን በኢየሱስ ክርስቶስ ስም ለአንድ ሰው እጸልያለሁ። ብዙ ጊዜ ቅድም እንዳልኩት የሚጎለን ትልቁ ነገር ወደፊት መሄድ፣ እርምጃ መውሰድ፣ ድርጊት ውስጥ ገብቶ ነገሮችን የማድረግ አቅማችን፣ ካፓሲቲያችን በጣም ትንሽ ነው። በጣም ትንሽ ነው። ቁጭ ብለን ነው የምንጠብቀው ብዙዎቻችን ነገር ግን ዛሬ ወደዛ መስሪያ ቤት፣ ነገር ግን ዛሬ ወደ ጸሎታችን፣ ነገር ግን ዛሬ ወደ ጾማችን፣ ነገር ግን ዛሬ ወደ ምንፈልገው ስፍራ ራሳችን ሄደን ያንን የትንቢት ቃል እንዲፈጸም የሚያደርግ ስራን የምንሰራበት ጸጋ እንዲበዛልን። እጅ ላይ በትራላል፣ ለምን እኔ ላይ ትጮዋላል? እጃችን ላይ ያለ እግዚአብሔር ያስቀመጠው ነገር ትላንት በሕይወታችን ላይ አድርገነው ድል ያመጣልን በዛው በትር ነው ባቦቹን የዋጠው በዛው በትር ነው ብዙ እግዚአብሔር ድንቅና ታምራት ያሳየው። ትላንትና እግዚአብሔር በህይወታችን ያደረገውን ነገር ዛሬም እጃችን ላይ ያለ ያ ማንበርከካችን፣ ያ ማምለካችን፣ ያ መጾማችን ዛሬም የፊታችን ላይ ያለውን ቀይ ባህር መክፈል ይችላል። ሌላ ምንም የምንጠብቀው ነገር የለም። ስለዚህ እግዚአብሔር የሚለን ዛሬ በዚህ መልእክት ውስጥ አድርጉት፣ ተጓዙ፣ ሂዱ አከናውኑት ተንቀሳቀሱ፣ እግዚአብሔር ይለናል ማለት ነው። ለመሄድ ለመንቀሳቀስ ሶስት ነገር ያስፈልገናል። በመጀመሪያ ግን የመጀመሪያ የእግዚአብሔር ድምጽ ያስፈልገናል። ሰው ውጡ ስላለን ሰው ሂዱ ስላለን ሳይሆን ለዛ ድምጽ ያስፈልገናል። እግዚአብሔር ሂዱ የሚለን እግዚአብሔር አሁን ነው ጊዜው የሚለን እግዚአብሔር በዚህ መንገድ ሂዱ የሚለን ድምጽ ያስፈልገናል። ዘፍጥረት 12 ላይ እግዚአብሔር ለአብርሃም ውጣ፣ ያ ድምጽ ነገሩ እንዲለቀቅ ነገሩ እንዲባረክ አደረገው። ተባርኮ ለበረከት እንዲሆን አደረገው። እግዚአብሔር ደግሞ ለይሳቅ እዚሁ ቁጭ በል ድምፅ ቫሊ አለው። በህይወታችን ላይ ዛሬ ለአንድ ሰው ከእግዚአብሔር ዘንድ በኢየሱስ ስም ድምፅ እንዲመጣለት መልእክት እንዲመጣለት ሂድ የሚል ተጓዝ የሚል ኢቨን ተቀመጥ ራሱ እኮ ድምፅ ነው። ራሱን የቻለ እንቅስቃሴ ውስጥ እንድንገባ ያደርገናል። ስራ ውስጥ እንድንገባ ያደርገናል። ስለዚህ የእግዚአብሔር ድምፅ ለእኛ ካፒታላችን፣ ለእኛ የስራ ማስጀመሪያ፣ የእኛ የአገልግሎት ማስጀመሪያ በቃ ድምፅ ከመጣ ድምፅ ከገንዘብ በላይ ነው። ድምፅ ከሰዎች በላይ ነው። ድምፅ ከምናቃቸው ስልጣን አላቸው ብለን ከምናስባቸው ሰዎች በላይ ነው። የእግዚአብሔር ድምፅ ያሻግረናል። ስለዚህ የእግዚአብሔርን ድምፅ ቁጭ ብለን የምንጠብቅበት የምንሰማበት ጊዜ ይሆንልን። ድምፅ ከመጣ በኋላ ሁለተኛ ማድረግ ያለብን ነገር የመጣልንን ድምፅ መታዘዝ። ሂድ ከሆነ ሂድ ይዘ ወይ መታዘዝ በጣም አድርጎ እግዚአብሔር የሚያከብረው የሚወደው የህይወታችን ባህሪ ሊሆን ያስፈልጋል። ባንረዳውን መታዘዝ ባይመስልንም መታዘዝ። እግዚአብሔር አንዳንድ ነገር አያብራራልን። ቁጭበል ካለ ቁጭበል ነው። ኧረ ጌታ ምድረ በዳ እኮ ነው፣ ረሃብ አለ እኮ። በቃ እኔ ቁጭበል ብያለው። እግዚአብሔር አያብራራም። ቃሉን ድምፁን በሙሉ መታዘዝ። ግማሽ መታዘዝ አለመታዘዝ ነው። በሙሉ መታዘዝ። ውጣ ማለት ውጣ ነው። ከቤተሰብ ከዘመዶች ተለይተ ውጣ መታዘዝ። የሰር የታዘዙ የታዘዙበትን ፍሬ በልተዋል። ስለዚህ የሚመጣውን ድምፅ መታዘዝ፣ መጓዝ፣ እግዚአብሔር በዛ ውስጥ በረከቱ እንዲለቀቅ ያደርጋል። ሶስተኛና የመጨረሻ እግዚአብሔርን መተማመን፣ በምትጓዙበት በምትወጡበት ስፍራ ተማመኑ በእግዚአብሔር። ከፊታችሁ ምንም ነገር ሊያጋጥማችሁ ሊችል ይችላል። ያንን አያጋጥማችሁም አለለም። ነገር ግን ቢያጋጥማችሁ እንኳን በእኔ ተማምኗልና አስጥለዋለሁ ነው የሚለው። በሰው እንዳትተማመኑ። በሰው ላይ አይን አይጣል፣ በሰው ላይ ልብ አይጣልም። በእግዚአብሔር ተማምኖ ግን ያፈረ የለም። ድምፅ የሰጠ እግዚአብሔር ቃል የሰጠ እግዚአብሔር የታመነ አምላክ ነው፣ እንዳለው እንዲሁ ይፈጽመዋል። ስለዚህ መታመኛዬ ስወጣ ወደዛ ወደ አዲስ ነገር ወደዛ ወደ አሳየኝ ነገር ወደ ተናገረልኝ ነገር ስወጣ ከኪሴ በላይ ከከበቡኝ ሰዎች በላይ የምታመንበት አምላክ አለ። ለአንበሶች አሳልፎ የማይሰጠ ለእባቡ አሳልፎ የማይሰጠ ለቀይ ባህር አሳልፈው የማይሰጥ እግዚአብሔር መክፈል ካለበት ምንን የሚከፍላል እግዚአብሔር፣ ተማመን በእግዚአብሔር። በእኔ ተማምኗልና አስጥለዋለሁ። ካሌብና እያሱ በእግዚአብሔር ተማምኖ ነው የወጡት። ወደዛች ምድር መግባት የቻሉት በእግዚአብሔር በመተማመናቸው። እግዚአብሔር ከኛ ጋር ነው፣ አሳልፎ አይሰጠንም በሚል መንፈስ የሚንቀሳቀስ ሰው ሁልጊዜ እግዚአብሔር ወደ ተነገረለት ስፍራ እንዲገባ ኃይል ይሆናል። ስለዚህ ወገኖቼ ዛሬ በዚህ አጭር መልእክት ውስጥ ወደ አንድ ስፍራ የምንንቀሳቀስበት ጊዜ እንዲሆን ጸጋ እንዲበዛልን ኃይል እንዲበዛልን በዛ ውስጥ ደግሞ የተነገረው የትንቢት ቃል ከመፈጸሙ የተነሳ ምስክርነት ውስጥ እግዚአብሔር አደረገልኝ ወደሚል ህይወት ውስጥ እግዚአብሔር ህይወቴን ቀየረው ከማጉረምረም ወደ ምስጋን ዝም ከማለት ወደ መዘመር ህይወት የምንገባበት ጊዜ ይሁንልን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ወዳችኋለሁ። እንደዚህ አይነት አጫጭር መልእክቶችን በየጊዜው በዩቲዩብ ቻናል በኢንስታግራም፣ በቲክቶክና በፌስቡክ ለማስቀመጥ እንሞክራለን። ከወደዳችሁት ከጠቀማችሁ ሼር በማድረግ ለሌሎች እንዲደርስ አድርጉልን። የጌታ ጸጋ የጌታ ሰላም ከሁላችሁ ጋር ይሁን። ባርካችኋለሁ። ወደፊት መጓዝ ይሁንላችሁ። ኢን ማይቲ ኔም ኦፍ ጂሰስ። ተባረኩ።